ልጅዎት ወደ ትምህርት ገበታ ሲሄድ ምን ሊመገብ እንደሚገባው እንዲሁም ደግሞ ምን መመገብ አለብኝ ብለው አስበው ወይም ተጨንቀው ያውቃሉ? አዎ፣ ተጨንቀው ወይም አስበው የሚያውቁ ከሆነ ወይም ደግሞ የልጅዎት የትምህርት ቤት ምገባ አሳስበዎት ከሆነ በጣም ትክክል ነውት። ምክንያቱም የልጆች ሁለንተናዊ ለውጥ ሁለንተናዊ እድገት የሚጀምረው ከሚመገቡት ምግብና ከሚከተሉት የአመጋገብ ስርዓት ነው። በድሮ በእናትና አባቶቻችን ልጅ በእድሉ ያድጋል ቢባል አበባላለ ይህ ነገር ግን በእውነት ስናየው ወይም ደግሞ አሁን ባለው ዘመናዊ ዓለም ስናየው የሚያዋጣ ወይም ደግሞ ትክክለኛ አስተሳሰብ አይደለም። ከዛ ልቅስ ልጆች የሚመገቡት ምግብ ወይም ደግሞ ወላጆቻቸው የሚከተሉት የአመጋገብ ስርዓት ለሁለንተናዊ እድገታቸው ጤንነታቸውና ለአይምሯቸው እድገት በጣም ወሳኝ ሚና ይጫወታል። ልጅ በእድሉ ሊያድግ አይችልም። ይልቁንም በቂ እንክብካቤ፣ እንቅልፍ፣ አካላዊ እንቅስቃሴና መልካም ከባቢን ጨምሮ በርካታ ጉዳዮችን ከግምት ውስጥ ገብተው የልጆችን እድገት ይወስኑታል። የምግብ ድርሻ ግን እጅግ ወሳኝ ከሚባሉት ውስጥ አንዱ ነው። ከላይ ከጠቀስናቸው ወይም ከዘረዘርናቸው ጉዳዮች ውስጥ የምግብ ጉዳይ ወሳኙና ዋናው ሚና ይጫወታል። በዛሬ ቆይታችን የምናወራው ስለ ጤናማና የተሟላ እድገት ነው። ይህም ስንል የተሟላ የልጆች እድገት ማለታችን ነው። በቁመት መመዘዝ ወይም ደግሞ አካላዊ ለውጥ የተሟላ እድገት ነው ማለት አስቸጋሪ ነው። ታዲያ ልናነሳቸው ከሚገቡ ጥያቄዎች ውስጥ አንዱ የተሟላ እድገት ምንድን ነው ከምግብ ጋርስ ምን ያገናኘዋል የሚለውን ጥያቄ በዛሬ ቆይታችን የምንመልስ ይሆናል የተከበራችሁ አድማጭ ተመልካቾቼ እንዲሁም ደግሞ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ በዛሬ ቆይታችን የምናየው ልጆች በአካል በአይምሮ በአስተሳሰብ የተሻለ እንዲሆኑ እንዲሁም ደግሞ ወደ ትምህርት ገበታቸው ለምንልካቸው ልጆቻችን ምሳ ዕቃቸው ውስጥ ምን አይነት ምግብ ልንቋጥርላቸው ወይም ደግሞ ምን አይነት ምግብ ልናዘጋጅላቸው ይገባል የሚለውን በቆይታችን የምናይ ይሆናል። እንዲሁም ደግሞ ከላይ ቅድም ያነሳነውን ጥያቄ ማለትም የተሟላ እድገት ማለት ምን ማለት ነው፣ እንዲሁም ደግሞ ከምግብ ጋርስ ምን ያገናኘዋል የሚለውን በቆይታችን የምንመልስ ይሆናል። የሕፃናት የተሟላ እድገት ማለት አካላዊ፣ አይምሮዊ፣ እንዲሁም ደግሞ ስነ ልቦናዊ፣ በተጨማሪም ደግሞ ማህበራዊ እድገቶችን እንደሚያጠቃልል በዘርፉ ጥናት ያደረጉ ባለሙያዎች የሚስማሙበት ጉዳይ ነው ማለት ነው። እነዚህን እድገትን የሚያግዙ በርካታ ጉዳዮች ቢኖሩም ከዚህ ውስጥ የአንበሳውን ድርሻ ወይም ደግሞ ትልቁን ድርሻ የሚይዘው ምግብን የተመለከተ ይሆናል ወይም ደግሞ ምግብ ነው ማለት ነው። ይህም ልጆች ቤት ውስጥ ለሚመገቡት ሆነ በምሳቃቸው ሊይዙት የሚገባው ምግብ ምንድነው? የሚል ጥያቄ እንድናነሳ ያደርገናል። እንዴት ጥያቄ ማስከተሉ አይቀርም አሉ። የተለያዩ ህፃናት ሐኪሞች እና የተለያዩ የስነ ምግብ ባለሙያዎች በጉዳዩ ዙሪያ ወላጆችን ሊጠቅሙ የሚችሉ ወሳኝ ነጥቦችን አንስተዋል ወይም ደግሞ አስገንዝበዋል። ከዚህ በፊት ግን የሚከተሉትን ነጥቦች ማንሳት በጣም ወሳኝ ነው። ምግብና የህፃናት ሁለንተናዊ እድገት ሚለውን ስናይ በህፃናት አካላዊ እድገት ውስጥ ምግብ ሁለት አይነት ተግባራትን ይከውናል። የመጀመሪያው በሰውነት ውስጥ የተለያዩ ተግባራት ያላቸው ህዋሳትን ለስራ ብቁ ማድረግ ሲሆን፣ ሁለተኛው ደግሞ አካላዊ መጠንን ማሳደግ ነው። አእምሯዊ እድገት ደግሞ ነገሮችን የመገንዘብ የማሰብና፣ ምክንያታዊ የመሆን ብቃትን የሚመለከት ነው። ከተወለዱ በኋላ ስድስት ወር የእናጡት ብቻ የወሰዱና ከዚያ በኋላ ከእናጡት በተጨማሪ በቂ ምግብ ያገኙ ህፃናትን ከፍተኛ የሚባል የአእምሮ ብቃትን ያስመዘግባሉ የሚሉት የተለያዩ ነ ተመራማሪዎች ወይም ደግሞ በህፃናት ዙሪያ ምርምር ያደረጉ ተመራማሪዎች በመጀመሪያ አንድ ዓመት አእምሯቸው እስከ ሰባ ድረስ ወይም ደግሞ ሰባ በመቶ እንደሚያድግም ያስረዳሉ። በማህበራዊ እድገት ውስጥ ደግሞ የሚቀርብላቸው ምግብ ከቤተሰብ እንክብካቤ ጋር ስለሚያያይዙት አእምሯቸው እንዲሁም ከሰዎች ጋር ያላቸው መስተጋብር በጥሩ ሁኔታ እያደግ ይሄዳል ማለት ነው። በህፃናት እድገት ውስጥ የመጀመሪያዎቹን አንድ ሺህ ቀናት በምናይበት ጊዜ በህፃናት የተሞላ እድገት ውስጥ ወሳኙ ጊዜ ከተጸነሱበት ቀን ጀምሮ ሁለት ዓመት እስኪሞላቸው ድረስ ያለው አንድ ሺህ ቀናት ናቸው። እንደ ጤና ሚኒስቴር መረጃ መሰረት በመጀመሪያዎቹ 270 ቀናት ወይም ከጽንት እስከ ወሊድ ባሉት ዘጠኝ ወራት እናት ከአትክልት ከእንስሳት ተዋጽኦ ከጥራጥሬና ከሌሎች የምግብ ዘርፎች በማሰባጠር በበቂ ሁኔታ ብትመገብ ጽንሱ በተሻለ ይፋፋል እንዲሁም ደግሞ ያድጋል። ከወሊድ በኋላ ባሉት 180 ቀናት ወይም ልጁ ስድስት ወር እስኪሞለው የእናት ጡት ብቻ ሲመከር በተቀሩት 550 ቀናት ወይም ደግሞ ከስድስት ወር እስከ ሁለት ዓመት ባለው ጊዜ ከእናት ጡት በተጨማሪ ከተለያዩ የምግብ ዘርፎች ስብጥሩን የጠበቀ ምግብ ለልጁ ማቅረብ ህፃኑ የተቃና የእድገት ጉዞ እንዲኖረው ያደርጋል ማለት ነው። ከዚህም በኋላ ባሉት ጊዜያት የህፃናትን አመጋገብ ትኩረት የሚፈልግ እንደሆነ የዘርፉ ባለሙያዎች በዘርፉ እንዲሁም ጥናት ያደረጉ ሰዎች በደንብ የአስመረው የሚያስረዱት ጉዳይ ነው ማለት ነው። ወደ ትምህርት ቤት መሄድ የጀመሩ ህፃናትን ምን ይመገቡ የሚለውን ስንመለከት ደግሞ ለትምህርት የደረሱ ልጆችና ምግብ እንደ ተመራማሪዎች ገለጻ ከአምስት እስከ አስር ዓመት ያሉ ህፃናት እድሜያቸው ለትምህርት የደረሱ ይባላሉ። ከሁለት ዓመት በታች ያሉ ህፃናት ሁለንተናዊ እድገታቸው ፈጣን የሚባል ሲሆን ለትምህርት ዝግጁ በሚሆንበት ጊዜ ግን እድገታቸው እየቀነሰ ወይም ዝግ እያለም ቢሆን የሚያቋርጥ ነው ማለት ነው። ታዲያ በዚህ ጊዜ ልጆች የሚመገቧቸው ምግቦች በሶስት መልኩ ይጠቅማቸዋል። የመጀመሪያው ጤናማ አካላዊ እድገት ማለትም የተስተካከለ ክብደትና ቁመት እንዲኖራቸው ይረዳል። ሁለተኛ ላይ የበሽታ መከላከል አቅማቸውን ለማዳበር እጅግ አስፈላጊውን ተግባር ይከውናል። ሶስተኛው ደግሞ ጤናማ የአመጋገብ ስርዓትን የሚተዋወቁበት ጊዜ ነው ማለት ነው። የምግብ ሳይንስና የስነ ምግብ ተመራማሪዎች እንዲሁም ባለሙያዎች ህፃናት ለትምህርት የሚደርሱበት ጊዜ ከአምስት እስከ አስር ዓመት ያለው የእድሜ ልክ የአመጋገብ ባህላቸው የሚቀረጽበት ጊዜ ነው ሲሉ ይገልጻሉ። ይህ ጊዜ አስተሳሰባቸው የሚቀረጽበት ነው። እንደምን ነው ሁሉ በአመጋገበው ውስጥ በአመጋገበው መሰረታዊ የምግብ ባህላቸው የሚቀረጽበትም ጊዜ ነው። ልጆች በዚህ ጊዜ የወደዱትንና የለመዱትን ስርዓት በህይወታቸው ልክ አብሯቸው ያድጋል። ስለዚህ ወላጆች ጥሩ ጥሩ የምግብ ባህሎችን ማስለመድ አትክልት፣ ፍራፍሬ፣ ጥራጥሬ ማስለመድ ቢቻል ደግሞ የተሻለ እና በደንብ ልጆቹ ገንቢና ተገቢ የሆነ አይምሮዊ እንዲሁም ጤናዊ በተጨማሪም አካላዊ እድገት እንዲኖራቸው ያደርጋል ነገር ግን ከጤናም አኳያ ብቻ ሳይሆን ልጆች እንደ ባህልም እንዲወስዱት እነዚህ ነገሮች ሊጠቀሙ ይገባል ማለት ነው። በዚህ አብዛኞቹ ከአምስት ዓመት በላይ ያሉ ህፃናት ጥሩ የምግብ ፍላጎት ስላላቸው ይህንን በመጠቀም ብዙ አይነት ምግብ በማቅረብ ጣም እንዲለዩ ማድረግ ያስፈልጋል ተብሎም ይታመናማ ነው። ልጆችን ምን እንመግባቸው የሚል ጥያቄ ስናይ ከላይ ስንጀምር ፕሮግራማችንንም ለመጥቀስ እንደሞከርነው በዛሬ ቆይታችን የምናየው እንደ ስለ ምግብ ሚዲያ ልጆችን ወደ ትምህርት ቤት ሲሄዱ ምን ይመገቡ የሚል ነው። ወይም ደግሞ በልጆች የምሳቃ ውስጥ ምን አይነት ምግቦችን ብናስቀምጥ ወይም ምን አይነት ምግቦችን ብንቋጥርላቸው ወይም ደግሞ የምሳቃቸው ውስጥ ብናስቀምጥ ወይም ብናደርግላቸው የተሻለ ይሆናል የሚለውን እናያለን የሚል ሀሳብ ይዘን የተነሳ ነው ማለት ነው። በስለ ምግብ ዙሪያ የሚሰሩ ባለሙያዎች እንደሚያስረዱት ልጅነት አካላዊ እድገት በተከታታይ የሚጨምርበት ብቻ ሳይሆን በጨዋታዎች ከፍተኛ ኃይል የሚወጣበት ጊዜ ስለመሆኑ ይናገራሉ። በዚህም ሳቢያ ለልጆች የሚቀርበውን ምግብ እነዚህን ታሳቢ ያደረገ መሆን እንደሚገባው ገልጸው ለዚህም ፕሮቲንና ካርቦሃይድሪት ያላቸው ምግቦችን ወሳኝ መሆናቸውን ጠቁመዋል። እንቁላል፣ ስጋ፣ የወተት ውጤቶች፣ ለውዝ፣ ቦሎቄና ከመሳሰሉ ምግቦች ፕሮቲንን ማግኘት ይቻላል። ጤናማ ካርቦሃይድሪትን ደግሞ ከአፕል፣ ሙዝ፣ እንጆሪ ከመሰሉ ፍራፍሬዎች እና ከዳቦና ፓስታ አይነት ምግቦች ይገኛሉ። ከእነዚህ የምግብ አይነቶች በተጨማሪ ጤናማ የቅባት ምግቦችን፣ ፋይበር ወይም ደግሞ የቃጫ ዝርግ ያላቸው ምግቦች፣ ማዕድንና ቫይታሚንን ሊካተቱ እንደሚገባን የዘርፍ ባለሙያዎች ያስረዳሉ። ልጆች ከነዚህ የምግብ አይነቶች ከቁርስ ምሳና አራት በየመሃሉ ፍራፍሬዎች በስናክ ወይም ደግሞ መክሰስ መልክ በቀን እስከ ስድስት ጊዜ እንዲመገቡ ይመክራሉ። የተለያዩ ሐኪሞች ለልጆች የምግብ ሰዓት የሚሆኑ የምግብ አማራጮችን ጠቁመዋል። ቁርስ ላይ ልጆች ሊጠቀሟቸው የሚገቡ ምግቦች ምንድን ናቸው የሚለውን ስናይ እንቁላልን፣ ወተትን፣ ፍራፍሬን፣ ገብስን እና ሩዝን የመሳሰሉ የህር ዘሮችን፣ ለውዝ፣ የለውዝ ቅቤን ከአንድ ወይም ደግሞ ከሁለት የሻይ ማንኪያ ያልበለጠ ሳንዱች፣ ባቄላ፣ አተር፣ አኩሪ አተር እና ቦለቄ ናቸው ማለት ነው። እነዚህ ምግቦች ኃይል ሰጭ በመሆናቸው በቀን ውስጥ በቂ ኃይል እንዲኖራቸው ከማገዝ በተጨማሪ ሰውነታቸውን በጥሩ ሁኔታ እንዲገነባ ያግዛሉ ሲሉ የኒውትሪሽን ባለሙያዎች ያስረዳሉ። ምሳና እራት ላይ ደግሞ ስናይ እንጀራና ዳቦ የመሰሉ ከእህል ዘር የሚዘጋጁ ምግቦች፣ ጎመን፣ ካሮት፣ ቆስጣን የመሳሰሉ አትክልቶች ሲሆኑ ከሚመገቡት ግማሽ ያህሉ መሸፈን እንደሚገባው ጠቁመዋል። የተቀረው ክፍል ስጋና እንቁላል ወይም ቦሎቄን በመሰለ ፕሮቲን እንዲሁም በፓስታና በመኮረኒ በመሳሰሉ የካርቦሃይድሬት ሊሸፈን ይገባዋል። የምግብና ሥነ ምግብ ምርምር ባለሙያዎች እንደሚያስረዱት ልጆች የሚመገባቸው ምግቦች የኢኮኖሚ ሁኔታን ባገናዘበ መልኩ የተሰባጠረ መሆን ይገባ ይላሉ። ይህም ማለት የተለያዩ የምግብ አይነቶች የተለያዩ አይነት ንጥረ ነገሮችን ስለሚይዙ የምግቦቹ አይነት በበረከተ ቁጥር የሚያገኙ ጥቅም ከፍ እያለ ይሄዳል ማለት ነው። ለምሳሌ ፓስታ ወይም መኮረኒ ብቻ አዘውትሮ የሚመገቡ ከሆነ በዋናነት ኢነርጂ ወይም ኃይል ብቻ ነው እንጂ የሚያገኙት ሌሎች አስፈላጊ ንጥረ ነገሮችን አያገኙም ማለት ነው። ልጆች ደግሞ በቂ የሆነ ንጥረ ነገር ይፈልጋሉ ሲሉ የተለያዩ ባለሙያዎች ያስረዳሉ። ፈጽሞ ሊያዩት የማይፈልጉት አይነት ምግብ ከሆነ ተመራማሪዎች ቦለቄን ምሳሌ በማድረግ ተፈጭጦ ከሚወዱት ምግብ ጋር ሊሰጣቸው ይገባል፣ ወይም ደግሞ መገብ ይኖርባቸዋል ማለት ነው። እንደ ጥናት አድራጊዎቹ በቴሌቪዥን ወይም በሌሎች መንገዶች የህፃናትን ጉጉት ከፍ ሊያደርጉ የሚችሉ ጤናማ ያልሆኑ ምግቦችን ማስታወቂያ መላ ሊባሉ ይገባል ብለዋል። ህፃናት በከፍተኛ ሁኔታ ተጽዕኖ እየተደረገባቸው ነው። ዛሬ ቲቪ ላይ ያዩትን ምግብ ነገ አምጡ ስለሚሉ በዚህም ላይ የምግብ ግንዛቤ ሊሰራና ቁጥጥር ሊኖር እንደሚገባም ይጠቁማሉ። የዚህን ሀሳብ ትክክለኝነት የሚገልጹት ብዛት ያላቸው አጥኚዎች ደግሞ ልጆች ላይ ጫና የሚፈጥሩ የዚህ አይነት የማስታወቂያዎችን መቆጣጠር የመንግስት ስራ ቢሆንም ወላጆች እንደ ወላጅ ለበሰል ማስታወቂያዎች እንዳይገለጡ መጣር እንዳለባቸው አመላክተዋል። በተጨማሪም ህፃናት በቂ መደበኛ እንቅስቃሴ የማያደርጉ ከሆነ፣ ረጅም ሰዓት ጌም የሚጫወቱ ወይም ቲቪ የሚመለከቱ ከሆነ የምግብ ፍላጎታቸው እንዲቀንስ ስበብ ይሆናል ብለዋል። የህፃናት ሐኪሞች ወላጆች ለልጆቻቸው በአመጋገባቸው አሪያ መሆን ይገባቸዋል የሚል ያስረዳሉ። ምክንያቱም ብዙ ጊዜ ልጆች ወላጆች የሚያደርጉትን ጉዳይ በአትኩሮት ስለሚከታተሉና ስለሚተገብሩ ማለት ነው። የአዋቂዎች ጤናማ የምግብ ዝርዝር መጠኑ ቢያንስም ለሕፃናት የተስማማ ነው። ሕፃናት ደግሞ ከወላጆቹ ምክር በላይ ተግባሩን ይዙታል። ስለዚህም በምግብ ግብይት ጊዜ ሕፃናቱን ማሳተፍ ጨምሮ ልጆች ጤናማ አመጋገብን ማስለመድ ዋጋው ለራስ ነው ማለት ነው። ስለዚህ በዛሬ ቆይታችን ይዘን የተነሳ ነው ጥያቄ እንዳያችሁት ልጆች በምሳ ዕቃቸው ውስጥ ምን አይነት ምግብ መቋጠር ይገባናል የሚለውን ነው። ስለዚህ ይህንን ጥያቄ ድጋሚ ለማየት ወይም ለመመለስ ስንሞክር በልጆች ምሳ ላይ እንጀራ፣ ዳቦ የመሳሰሉ ከርዘር የሚዘጋጁ ምግቦችንና ጎመንን፣ ካሮትን፣ ቆስጣን የመሳሰሉ አትክልቶችን ሲሆን ከሚመገቡት ግማሹን ያህል መሸፈንም እንደሚገባቸው፣ ያ ማለት በውሏቸው እነዚህ አይነት ምግቦች ግማሹን መሸፈን አለባቸው ማለት ነው። እንዲሁም ደግሞ ከእነዚህ ምግቦች እኩል በሚባል ደረጃ ወይም ደግሞ ቀሪውን ክፍሎች ወይም ቀሪውን መጠን ስጋና እንቁላል ወይም ደግሞ ቦሎቄን በመሳሰሉ በፕሮቲን የበለጸጉ ምግቦችንም ልጆች ሊመገቡ ይገባል ማለት ነው። ስለዚህ እነዚህን ያካተተ ምግቦችን የልጆች የመሳቃ ውስጥ ልንቋጥርላቸው ይገባል ማለት ነው። የተከበራቸው አድማጭ ተመልካቾቼ ልጆችን ገንቢና አስፈላጊ የሆኑ ምግቦችን በማካተት ማሳደግ ወይም ደግሞ እየመገቡ ማሳደግ እንዲሁም ደግሞ ለልጆች አስፈላጊ የሆኑ ምግቦችና ግብዓቶች ማሟላት ልጆች በአካላዊ፣ አይምሮዊ እና ስነልቦናዊ እንዲሁም ደግሞ በባህላቸውን ጠብቀው እንዲያድጉ የሚያደርጉ በመሆናቸው የተሻለ እንክብካቤ ልናደርግላቸው እንዲሁም ደግሞ እነሱን ያሳተፈ ያማከለ ግብይት እናካሄድ ይገባል ማለት ነው። እንዲሁም ደግሞ ልጆች የወላጆቻቸውን አርአያ ስለሚከተሉ ወይም የወላጆቻቸውን ተግባር ስለሚያዩ እሱንም ታሳቢ ያደረገ እንደ ወላጅ እንቅስቃሴ ልናደርግ ይገባል እላለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላሙን